የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። በመዲናዋ 1500 ቤቶች ለሽያጭ ቀረቡ። በአዲስ አበባ ከ24 ሺህ በላይ ህንፃዎች እየተገነቡ ነው ተባለ። የአፍላ ወጣቶች የእርግዝና ቁጥር እየጨመረ ነው ተባለ። ከግድያ በስተቀር የሚፈጸም ወንጀልን ከተጠያቂነት ነፃ የሚያደርገው አወዛጋቢ ድንጋጌ ተሰረዘ።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 የአፍላ ወጣቶች እርግዝና ቁጥር እየጨመረ ነው ተባለ። በሀገሪቱ ላይ የሚስተዋለው አለመረጋጋትና የጎጂ ባህል ድርጊቶች መቀጠል የአፍላ ወጣቶች እርግዝናን ቁጥር እንዲጨምር አድርጎታል ተብሏል። ትላንት የጤና ሚኒስቴር ከሀምሊን ፌስቱላ ሆስፒታል እና ከሌሎች አጋር ተቋማት ጋር በመሆን ሀገር አቀፍ የአፍላ ወጣቶች ቀን አክብሯል። በዝግጅቱ ላይ ተገኝተው ንግግር ያደረጉት የጤና ሚኒስቴር ዴታ ዶክተር ደረጀ ዱጉማ በኢትዮጵያ በርካታ ሴቶች ከ18 ዓመት በታች እንደሚዳሩና 13 ፐርሰንት የሀገሪቱ አፍላ ወጣቶች ደግሞ ላልተፈለገ እርግዝና እንደሚጋለጡ አስረዳል ተዋል። መስሪያ ቤታቸው ባለፉት ስድስት ዓመታት ለወጣቶች ልዩ ትኩረት ሰጥቶ እየሰራ እንደሚገኝ የጠቀሱት ሚኒስትር ዴታው ከጎጂ ድርጊቶች ነፃ የሆኑ አካባቢዎችን በመፍጠር እንዲሁም ለወጣቶች ተገቢውን ትኩረት በመስጠት ፊስቱላንና ያለ እድሜ የሚከሰት እርግዝናን መከላከል ተገቢ ነው ብለዋል። ሚኒስትሩ በትውልድ ላይ የሚሰራ ስራ ሁሌም ትርፍ እንጂ ኪሳራ የለውም ያሉ ሲሆን ወጣቶችን ለማብቃትና ለመጠበቅ ጤና ሚኒስቴር መዋቅር ዘርግቶና ስትራቴጂ ነድፎ እየተንቀሳቀሰ ይገኛል ብለዋል። በተጨማሪም በሀገሪቷ ላይ የሚስተዋለው አለመረጋጋትና ላይ ጎጂ ባህል ድርጊት የአፍላ ወጣትነት እርግዝና ቁጥር እንዲጨምር ምክንያት እንደሆነ ይገኛል በማለት በጤና ሚኒስቴር የእናቶች ህጻናትና የአፍላ ወጣቶች ጤና መሪ አስፈጻሚ የሆኑ ዶክተር ማርያም አይወት አስፋው ተናግረዋል። ሴቶች በመደፈር ያላቻ ጋብቻና በጠለፋ ምክንያት ለፌስቱላ እንደሚጋለጡ ዶክተር ማርያም አይወት ያስረዱ ሲሆን መስሪያ ቤታቸው ከተለያየ ተቋማት ጋር ተባብሮ የአፍላ ህጻናት እርግዝናን ወደ 10% መቀነስ እንደቻለ በማንሳት ይህ አሃዝም ቢሆን በጣም ብዙ እንዳልሆነና መቀነስ የሚገባው ነው ብለዋል። ከግድያ በስተቀር የሚፈጸም ወንጀልን ከተጠያቂነት ነጻ የሚያደርገው አወዛጋቢ ድንጋጌ ተሰረዘ። በወንጀል የተገኘ ንብረትን ህጋዊ ማስመሰል እንዲሁም ሽብርተኝነትን በገንዘብ መርዳት ወንጀልን በሽፋን ስር ሆኖ የመመርመር ኃላፊነትን የተሰጠው ሰው ከግድያ በስተቀር የሚፈጽማቸውን የወንጀል ድርጊቶች ከተጠያቂነት ነጻ የሚያደርገው ድንጋጌ ተሰርዟል። ድንጋጌው የተሰረዘው አዋጁ በሰፊው እንዲተረጎም ስለሚያደርግና በአተገባበሩም ላይ አሉታዊ ተጽዕኖ የሚያስከትል ስለሆነ ነው ተብሏል። አወዛጋቢው ድንጋጌ ተካቶ የነበረው በወንጀል ተ ከፍተኛ ንብረትን ህጋዊ ማስመሰል እንዲሁም ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል እና ለመቆጣጠር በወጣ አዋጅ ላይ ነበር። እነዚህን ወንጀሎች ለመከላከልና ለመቆጣጠር ከ12 ዓመት በፊት የወጣውን ህግ ያሻሻለው አዲሱ አዋጅ በፓርላማ የጸደቀው ሰኔ 10 2017 ነበር። በሽፋን ስር የሚደረግ ምርመራን በተመለከተ በአዋጁ የተካተተ ድንጋጌ በተቃዋሚ ፓርቲ አባላትና በሰብአዊ መብት ተከራካሪዎች ዘንድ ከፍተኛ ትችት ቀስቅሶ ሰንብቷል። ድንጋጌው በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲፈጽም የተመደበ ሰው በግዴታው ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። አዋጁ በጸደቀበት ዕለት የውሳኔ ሀሳብ ለፓርላማ ያቀረበው የህግና የፍትህ ጉዳዮች ቋሚ ኮሚቴ ድንጋጌው እንዲካተት የተደረገው ልዩ የምርመራ ስራን ውጤታማ የሚያደርግ በመሆኑ ምክንያት እንደሆነ ገልጾ ነበር። በመዲናዋ 1500 ቤቶች ለሽያጭ ቀረቡ። ጊፍት ሪልስቴት ከመስከረም 29 እስከ ጥቅምት 8 ቀን 2018 ዓ ም በሚቆይ ኤክስፖ በ2 በመቶ ቅድመ ክፍያና 25 በመቶ ቅናሽ የተደረገባቸውን 1500 ቤቶች ለሽያጭ ማቅረቡን አስታውቋል። ሪል ስቴቱ የ2018 ሁለተኛውን መኖር በጊፍት መንደር የሽያጭ ኤክስፖ መርሃ ግብር የፌዴራል ና የአዲስ አበባ ከተማ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ጥሪ የተደረገላቸው የክብር እንግዶች በተገኙበት በትናንትናው ዕለት አካሂዷል። በዚህም የሽያጭ ኤክስፖ የማስጀመ መጀመሪያ መርሃ ግብር ላይ በመዲናዋ ግንባታ የጀመሩና በቀጣይ የሚገነቡ አዳዲስ ፕሮጀክቶችን ለህዝብ ይፋ አድርገዋል። ጊፍት ሪል ስቴት ሶስት መንደሮችን ጨርሶ ለህብረተሰቡ ባስረከበበት ማግስት አራተኛውን የጊፍት ሜትሮፖሊታን መንደር በከተማዋ በለጋሃር ላይ 4000 ቤቶችን በመገንባት ላይ እንደሚገኝ ገልጿል። ከነዚህም መካከል 12000 ቤቶች ማስፋፊያ አካል የሆኑ በሁለተኛና እና ሶስተኛ ዙሮች የሚገነቡ 8000 የመኖሪያና የንግድ ቤቶች እንዲሁም 6 ኪሎ፣ በቦሌ መድኃኔ ዓለም፣ በፊጋ፣ በ22 ማዞሪያ፣ በተክለ ሃይማኖት፣ በሲኤምሲ እና በሌሎች አካባቢዎች በአጠቃላይ ከ16000 በላይ ቤቶች ተዋውቀዋል። ለኑሮ ምቹ በሆኑት መንደሮች ትምህርት ቤቶች፣ ለህክምና ተቋማት፣ ሞሎች፣ የመዝናኛ ስፍራዎች ከበቂ የመኪና ማቆሚያ ጋር ተካተዋል። ጊፍት ሪል ስቴት በባለፈው የ2017 ዓመት በተዘጋጀው የሽያጭ ኤክስፖ ከ2500 ቤቶች በላይ መሸጣቸው የተገለጸ ሲሆን በዚህም 10 ቢሊዮን ብር ገቢ ማግኘቱን አስታውቋል። ሪል ስቴቱ እስካሁን ድረስም በ165000 ካሬ ሜትር ላይ በሲኤምሲና ፈረስ ቤት ሶስት ትላልቅ መንደሮችን ገንብቶ ለማህበረሰቡ ማስረከብ ችሏል። በአዲስ አበባ ከ24 ሺህ በላይ ሕንፃዎች እየተገነቡ ነው ተባለ። በመዲናዋ ከ500 ቢሊዮን ብር በላይ ወጪ የወጣባቸው ከ24 ሺ በላይ ህንፃዎች በግንባታ ላይ እንደሚገኙ ተገልጿል። የአዳዲስ ህንፃዎች ግንባታና ነባር ህንፃዎች እድሳትን ጨምሮ ከ500 ቢሊዮን ብር በላይ የሚያወጡ ከ24 ሺ በላይ ፕሮጀክቶች በግንባታ ላይ እንደሚገኙ የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር ኢንጂነር አበበሸቱ በተለይም ባለፈው 10 ዓመት በከተማዋ ሰማይ ጠቀስ የሆኑ ትላልቅ ህንፃዎች በስፋት እየተገነቡ እንደሚገኝ ገልጸዋል። በ2017 በጀት ዓመትም ከቪላ ቤት ቤት እስከ ሰማይ ጠቀስ ፎቆች አጠቃላይ ከ11 ሺህ በላይ ለሚሆኑ አዳዲስ ግንባታዎች ፍቃድ ተሰጥቶ ወደ ገበያው መቀላቀላቸውን ተናግረዋል። በተጨማሪም ከ2013 ጀምሮ እየተገነቡ የሚገኙ ከ12000 በላይ ነባር ግንባታዎች ሲኖሩ በድምሩ በከተማዋ ከ24000 በላይ ሕንፃዎች በመገንባት ላይ እንደሚገኙ ምክትሏና ዳይሬክተሩ አስታውቀዋል። የፕሮጀክቶቹ ወጪ ጥቅል ሲሰላ ከ500 ቢሊዮን ብር በላይ የሚያወጡ እንደሆኑም ገልጸዋል። የእነዚህም ህንፃዎች ግንባታ የአገሪቱን ኢኮኖሚ ወይም ጥቅል የሀገር ውስጥ ምርት ከማንቀሳቀስና ከ ከፍተኛ የሆነ የስራ ዕድል ከመፍጠር አንጻር የጎላ ጠቀሜታ አላቸው። በተጨማሪም የቤት አቅርቦትን በማስፋፋትና የሚነሱ ችግሮችን ለመቅረፍ እንደሚያግዙ አንስተዋል። ምክትል ዋና ዳይሬክተሯ አያይዘውም በትልቅ በጀትና ወጪዎች የሚገነቡ በርካታ ህንፃዎች ቢኖሩም፣ በሌላ መልኩ ደግሞ በህንፃ ስራ ላይ የሚደርስ አደጋም ከጊዜ ወደ ጊዜ የከፋ መምጣቱን አንስተዋል። በመሆኑም እነዚህ በመገንባት ላይ የሚገኙ ህንፃዎችን በተመለከተ በሚፈለገው ልክ ደረጃቸውን ጠብቀው እየተሰሩ ስለመሆኑ ባለስልጣን መስሪያ ቤቱ ክትትልና ቁጥጥር እንደሚያደርግባቸው አስታውቀዋል። ህወሓት የፌዴራል መንግስትን ክስ ውድቅ አደረገ። በምርጫ ቦርድ ዕውቅናው የተሰረዘው ህወሓት የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራና ህወሓት በጋራ በመሆን ኢትዮጵያን ለመውጋት የተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ ኦክቶበር 2 2025 ደብዳቤ መጻፉን ተቀጥሎም ህወሓት ለአንቶኒዮ ጉቴሬዝ እና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። ደብዳቤው የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶታል፣ የተፈናቀሉ ወገኖች መመለስ አልቻሉም፣ የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተወረዋል፣ የፌዴራል መንግስቱ በወልቃየት እንዲሁም በአፋርና በራያ አካባቢ ታጣቂዎቹን እየደገፈና እያደራጀ መሆኑን ጠቅሰዋል። አንዳንድ ተቋማት ወልቃየትን በአማራ ክልል ስራ አድርገው መግለጫ እየሰጡ ነው ብለዋል። ከኤርትራ ጋር ያለው ግንኙነት በተመለከተ ኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አዎንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ግንኙነትን በጽኑ እየተቃወመ ይገኛል ብሏል። ህወሀት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለውን የፌዴራል መንግስቱ ውንጀላ ከእውነት የራቀ ነው ብሏል። ብሔራዊ ምርጫ ቦርድ የህወሀትን እውቅና እንዲመልስ የጠየቀ ሲሆን አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም አለን ብሏል። ዓለም በጉጉት የሚጠብቀው የተኩስ አቁም ስምምነት ተፈረመ። እስራኤልና ሃማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማምተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ሃማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። በተኩስ አቁም ስምምነቱ ላይ ዋነኛ አደራደሪ የሆነችው ኳታር የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ ሙሉ ለሙሉ ከአተገባበሩ ጭምር ስምምነት ላይ መደረሱን አስታውቃለች። ሃማስ በበኩሉ ባወጣው መግለጫ በጋዛ ያለውን ጦርነት ለማቆም ወታደሮች ከአካባቢው ሊለቁ የሚ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና የእስረኞች ልውውጥ የሚደረግበት ስምምነት ላይ መደረሱን አስታውቋል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ውሳኔውን ለማጽደቅ በመጪዎቹ ሰዓታት የመንግስታዊ ስብሰባ እንደሚያደርጉ ገልጸው ቀኑን የእስራኤል ታላቅ ቀን ሲሉ ሰይመውታል። የእስራኤልና ሃማስ ጦርነት ከትላንት በስቲያ ድፍን ሁለት ዓመታት ማስቆጠሩ ይታወሳል። በጦርነቱ በርካታ ንጹሐን ሙተዋል፣ ለአካል ጉዳት እንዲሁም ለሰብአዊ ቅብስ ተዳርገዋል።